ዛሬ ዝግጅታችን በርካታ የሰው ህይወት የቀጠፈውን በኢትዮጵያ ጦርና በሻቢያ መካከል በምጽዋ ወደብ ከተማ የተደረገውን ጦርነት እንመለከታለን። በዚህ ጦርነት ያልተጠበቁ ክስተቶችን እናያለን። ለዛሬ ዝግጅታችን ዋብ ያደረግነው መጽሐፍ የኢትዮጵያ የቀድሞ መሪ የነበሩትን ኮሎኔል መንግስቱ ኃይለማርያም የተጻፈውን ትግላችን የኢትዮጵያ ህዝብ አብዮታዊ ትግል ታሪክ ቅጽ ሁለት መጽሐፍ ሲሆን ለዚህ መጽሐፍ ጸሐፊ የቀድሞ መሪ ለነበሩት ኮረኔል መንግስቱ ኃይለማርያም ለትውልድ ላስተላለፉልን የታሪክ ምስክርነታቸው ምስጋናችንን እያቀረብን ወደ ፕሮግራማችን እንገባለን። የምጽዋ ከተማ ነዋሪ የሆነውን ህዝብና ሰራዊታችንን የሚመግበው የዶጋሊ የከርሰ ምድር ውሃ ማደያ መያዝና የምጽዋ ወደብ መከበብ የቀድሞ የኢትዮጵያ መሪ ሌተና ኮሎኔል መንግስቱ ኃይለማርያም ምስክርነት። ጠላት ከምጽዋ ግብረ ኃይል ይልቅ በአስመራው ግብረ ኃይል የተወሰደበትን የተደጋገመ ብርቱ የማጥቃት እርምጃ መክታትና ብሎም ፍጹም ማስቆም መቻሉን ከተገነዘበ በኋላ ከአስመራ ግንባር ከፊሉን ኃይል ቀንሶ በመውሰድ በሁለቱ ግብረ ኃይሎች መካከል በተጠባባቂነት ካስቀመጠው ጦር ጋር አቋምሮ ወደ ምጽዋ ግንባር በማዞር ታህሳስ 10 ቀን 197 ዓ.ም በወገን የምጽዋ ግብረ ኃይል ላይ በሰነዘረው ተከታታይነት በነበረው ያለመቋረጥ ጥቃት የወገንና የመከላከያ ምሽግ ብቻ ሳይሆን የዶጋሌን የከርሰ ምድር ውሃ ማደያ አስለቅቆ መያስቻለ። ጠላት ለምጽዋ ሕዝብ ህይወቱን የሆነውን የዶጋሌ የከርሰ ምድር ውሃ መቆጣጠር ብቻ አላረካውም። የውጊያ ስልትና ስነስርዓት በጎደለ ሁኔታ በመዝረክረክ ወደ ምጽዋ ከተማ በማፈግፈግ ላይ የነበረውን የወገን ግብረ ኃይል ጦር እግር በእግር እየተከታተለ በማጥቃት ዳጋ በመባል የሚጠራውን ከወደቡ በስተሰሜን ያለውን የከተማ ከፊል አካል ከውሃ ወይም ከደሴቲቱ በመለስ ለመቆጣጠር ቻለ። በአስመራ ግብረ ኃይል በኩል ሲካሄድ የነበረው የማጥቃት ውጊያ ሳይሳካ ቀርቶ መቆሙን ከሰማንበት ጊዜ ጀምሮ የምጽዋ ግብረ ኃይል ሁኔታ በእጅጉ ስላሳሰበን የእኔ የቅርብ ረዳትና በብሔራዊ ቤቷ የዘመቻ መምሪያ የዘመቻ መኮንን የነበረው ሌትናንት ኮሎኔል ገብረ ክርስቶስ ቡሊ በሆትላይን ልዩ ስልክ የምጽዋ ግንባር ውጊያ በየደቂቃው ይከታተል ነበር። የወገን ግብረ ኃይል በጠላት ጥቃት እየተገፉ በዶጋሌ ከርሰ ምድር ውሃ ማደያ አካባቢ ውጊያው መካሄድ ከጀመረ በኋላ ከምጽዋ ግብረ ኃይል አዛዥ ጋር የነበረን ግንኙነት ተቋረጠ። ለጥቂት ሰዓታቶች የግብረ ኃይል አዛዥ ብቻ ሳይሆን ከኋላ በምጽዋ ከተማ ውስጥ ባለው የምጽዋ ግንባር እዝ ማዕከል ውስጥ ከሚሰሩ ከማናቸውም መኮንኖች ጋር ለመገናኘት ያደረግነው ጥረት ሳይሳካ ቀረ። የባህር ኃይል ሰራዊት አዛዥ የነበረው ኮሞዶር ተስፋዬ ብርሃኑን በስልክ ፈልጌ በመገናኘት ስለ ውጊያው ሁኔታ የሚያውቀውን ነገር እንዳለ ያስረዳኝ ዘንድ ጠይቄው የሰጠኝ መልስ እኔ አሁን የምገኘው በባህር ላይ በማዘዣ መርከቤ ውስጥ በመሆን ስለ ውጊያው ዝርዝር ነገር ላስረዶ ባልችልም የጉዶ ጋሊ የከርሰ ምድር ውሃ ማደያ በጠላት ከተያዘ በኋላ ተዋጊው ጦር በሙሉ ዳጋ የሚባለውን የከተማ ከፊል ሰሜናዊ ክልል ለቆ ወደ ደሴቱ እንደመጣና ከፊሉም ወደኛ የጦር ሰፈር እንደገባ ለማወቅ ችያለሁ አለኝ። ኮሞዶር ተስፋዬ ብርሃኑ ስለሚያውቀው ከዚህ በላይ ገለጻ ስለማልጠብቅ ለሰሜን እዝ አዛዥ ለኮሎኔል መርዕድ ንጉሴ ደጉዬ ስለ ምጽዋ ሁኔታ እንዳስረዱኝ ሳልጠይቅ በብሔራዊ ቤታ የዘመቻ መምሪያ በምጽዋ ግብረ ኃይል እዝ መካከል ያለውን ግንኙነት ከተቋረጡ ሰዓታቶች ተቆጥሯል። በእኔ መረጃ የምጽዋ ከተማ ከፊሉ በገንጣዮች የተያዘ ከመሆኑም ሌላ የምጽዋ ግንባር እዝና ቁጥጥር በጠቅላላ የፈረሰ ስለሚመስለኝ በእርሶ ዝ ውስጥ ካሉት ረዳቶች እና ከፊሉን የፖለቲካ ካድሬዎችን ይዘው በመሄድ አመራር እንዲወስዱና ስለ ሁኔታው በአስቸኳይ እንድታሳውቁኝ ይሁን በማለት ትእዛዝ ሰጠኋቸው። አንድ ሰዓት ባልሞላ ጊዜ ውስጥም ምጽዋ ሄደው በባህር ኃይል ጠቅላይ ሰፈር ውስጥ የማዘዣ ጣቢያቸውን አቋቁመው የጦሩን ጠቅላላ ሁኔታ ከቃኙና ሁሉንም ነገር ከተመለከቱ በኋላ ደወሉልኝ። የሆትላይኑ መስመር ስልክ ሌተና ኮሎኔል ገብረ ክርስቶስ ሰጥቶኝ ሳገኛቸው ጓድ ሊቀመንበር መድድ ነኝ ምጽዋ ደርሼ አለው። የምገኘው በባህር ኃይል የጦር ሰፈር ውስጥ ነው። ሁኔታው በጠቅላላ የተበላሸ ነው። እንደተናገሩትም የምጽዋ ግብረ ኃይል ግንባር ቀደም ጦሩ ከፊሉ ደሴት ውስጥ የገባ ሲሆን እዚሁ እኔ ያለሁበትም የባህር ኃይል ሰፈር ድረስም የመጡ ያለው። የተቀረው በግንባር ያለው ጦር በተለይም ሚሊሻው ከፊሉን እጁን ለጠላት እየሰጠ ሲሆን ከፊሉ የውሃ ጥሙንና የፀሐዩን ንዳድ መቋቋም ስለተሳነው መሳሪያውን እየጣለ በየስፍራው በብዛት ወድቆ ይታያል። ከወደቁት ውስጥም ከፊሉ ህይወታቸውን ያጡ መሆናቸውን ተመልክቻለሁ። የምነግሮት በደሴት ውስጥ መግባት ስለቻሉ ያዩዋቸውን ነው። ከደሴቱ ውጭ ጠቅላላ ግብራኤሉ ከዶጋሌ ማፈግፈግ ከጀመረበት ጊዜ ጀምሮ በየመንገዱና ዳጋ የሚባለው ከተማ እስኪደረስና ከደረስንም በኋላ በየቦታው የወደቁ ወገኖቻችን በጣም ብዙ ናቸው ነው የሚባለው። ባጠቃላይ ውጊያው ላይ በጠላት ጥይት እየተመቱ ከወደቁት የሰራዊታችን አባላት በድካም በፀሐይ ንዳድና በዋጥም ምክንያት የተሰዉት ቁጥር ይልቃሉ። የወገን ሰው ሳይሆን ተፈጥሮ ነው። ደሴት ውስጥ ያለው ቁስለኛ ብቻ በጣም ብዙ ነው። ከዋጥሙና ከፀሐይ ንዳድ በተጨማሪ ደማቸው የፈሰሰ ቁስለኞች የመዳን ተስፋ የላቸውም አሉኝ። ኮሎኔል መርድ የነገሩኝ ነገር እጅግ የሚያሳዝን ብቻ ሳይሆን ለጆሮም የሚቀፍና የሚዘገንን ነው። ሆኖም ምንም ይሁን ምን ታሪክ የጣለብንም ግዴታ ስለሆነ መከፈል ያለበትን መስዋዕትነት ተከፍሎ ምጽዋም ማዳን እንዳለብን እኔ ለእርሶ ልነግሮት የሚገባ ነገር አይደለም። አሁን ምን እያደረጋችሁ ነውስ? ምን ማድረግ ይቻላል ብዬ ላቀረብኩላቸው ጥያቄ የሰጡኝ መልስም፣ እኛ እዚህ የሚቻለውን ሁሉ እናደርጋለን። በእርሶ በኩል እንዲታዘዝልን አጥብቄ የምጠይቀው አንደኛ፣ ከየትም ተፈልጎ ከምስራቅ ግንባርም ቢሆን ተቀንሶ ደህና ተዋጊ ጦር በአጣዳፊ እንዲላክልን። ሁለተኛ ታላቁ ችግር ውሃ ነው። ውሃ የሰራዊት ህይወት ነው። ሰራዊቱ ከማለቁ በፊት በአጣዳፊ ውሃ ካሰብ በመርከብ እንዲላክልን። ሶስተኛ ምግብ ነው። ለሚሊሻው የተላከው የሀገር ባህል ስንቅ በሙሉ በሙቀት ስለተበላሸና መደበኛውም ጦር ቢሆን ያለ ውሃና ያለ ማገዶ ያለ ኤሌክትሪክ ኃይል አብስሎ ሊመገብ ስለማይችል ነፍስ አድን የሚሆን ምግብ ዳቦ ስለሆነ ለአጭር ጊዜ ለመላው ሰራዊቱ ዳቦ በሄሊኮፕተር ባጣዳፊ እንዲላክልን አሳስባለሁ። ለጊዜው ማቀርበው ጥያቄ እነዚህ ሲሆኑ የተቀሩትም ምናልባት አሁን ያልታዩንን ችግሮች በሚቀጥለው ጊዜ እመለከታለሁ አሉ። የጠየቋቸውን ነገሮች ሁሉ በሚቀጥሉት ሰዓታቶች ውስጥ ይደርሶታል ብያቸው ለጊዜው ተለያየን። በገባሁት ቃል መሰረት ምግብና ውሃ በዚያን ዕለትም ረዳት ጦር በንጋታው የደረሳቸው ከመሆኑም ሌላ እሳቸው ያልጠየቁትና ከአዲስ አበባ ሆስፒታሎች የተወጣጡና በፕሮፌሰር አስራት የሚመራ አብዛኛው የቀዶ ጥገና ሕክምና ባለሙያ ሐኪሞች ቡድን በዚያው ቀን ተላከላቸው። በፕሮፌሰር አስራት አስተባባሪነት የተመራው የሐኪሞች ቡድን ሻቢያ የሚወረውረውን የአዳፍኔ ጥይት በምጽዋ ሆስፒታል እየወረደባቸው ያለረፍት ሌተቀን በመስራት የመዳን ተስፋ ያልነበረውን በሺ የሚቆጠር ቁስለኛ ወታዳኑ ፕሮፌሰር አስራት ያለ እረፍት በመስራታቸው የተነሳ የልብ ህመም ታመሙ። በአደገኛ ሁኔታ ላይ በመድረሳቸውም ለክምና በአጣዳፊ ወደ እንግሊዝ ሀገር ልከን ነው ያዳናቸው። ከዚህ ሌላ መግለጽ ያለብኝ ነገር ወዳጆቻችን የደቡብ የመን አመራር ጓደኞቻችን ስለ ምጽዋ ሁኔታ ሳውቃቸው ስለነበር ከማንም ቀድሞ በዚያን ቀን በስድስት ሰዓት ውስጥ ከሄደን በመርከብ የሚጠጣ ንጹህ ውሃ በመላክ የሰራዊታችንን ብቻ ሳይሆን የምጽዋን ከተማ ነዋሪ ህዝብ ህይወት ከሞት አተረፉልን። የእርዳታቸውም ሁለተኛ ቦታዊ ሰራዊታችን ምጽዋን መልሶ እስከተቆጣጠረበት ጊዜ ድረስ ከአንድ ዓመት በላይ የቀጠለ መሆኑ ነው። ተሳሳስብ ቀን 197 197 ዓ.ም የምጽዋ ግብረ ኃይል ጦር የጠላትን ተከታታይ ብርቱ ጥቃት መመከት ተስኖት ከዶጋሊ በማፈግፈግ የምጽዋን ከተማ ከፊል አካል ዳጋን አልፎ ከተማውን ሁለት ላይ የሚከፍለውን ዋና የጫው ማሳ አልፎ ወደ ባህር ኃይል ጦር ሰፈር ገባ። የሻቢያ ጦርም እንደ ወገን ጦር በመድከሙ ወይም በወደብ አካባቢ ባለ የመንግስት ጦር ጠንካራ ተቋሙ ሊደርስብኝ ወይም መልሶ ማጥቃት ሊሰነዝሩብኝ ስለሚችሉ በቅድሚያ የመከላከል ስፍራ መያዝ እና ራሴን ማጠንከር አለብኝ ብሎ በማሰብ ይሁን ወይም ለእኛ ግልጽ ባልሆነ ምክንያት የከተማውን ከፊል ሰሜናዊ ክፍል ከተቆጣጠረ በኋላ የባቡር ሐዲዱን እያፈረሰ የብረት ምሽግ ግንባታ በመጀመሩ የወገን ጦር ሌሊቱን በደሴቲት ውስጥ ባለው የጫማሳ ላይ የመከላከያ ምሽጉን ለመስራት ቻለ። ከዚህ በኋላ ጦሩ ጠንክሮ እስከ መጨረሻው የጠላት ጥቃት ከመመከት ሌላ መፈግፈግ ቢሞክር ኤርትራን ለተገንጣዮች በማስረከብ ባሩ ውስጥ በመግባት ያሶች ምግብ እንደሚሆን መሪዎቹ ጦሩን በማስጠንቀቅ አረጋግተው ምሽጉን እንዲያጠናክሩ አደረጉት። ከታህሳስ 10 ቀን 1970 ዓም ጀምሮ 11፣ 12 ና 13 ማለትም ለሶስት ቀናት በወገን ጦር በኩል የነበረው ታላቅ ትኩረት በጫው ማሳ ከሻቢያ ከባድ መሳሪያና እንዲሁም ክግረኛ ጦር ጥቃት መከላከል የሚያስችል ጠንካራ ምሽግ መገንባትና የጦሩን ተዋጊነት መንፈስ ማነሳሳት ነበር። በዚህ ጊዜ ውስጥ ጦሩ በጠቅላላ ህዝባዊ ሰራዊቱ በተለይ ከውጊያ ጋር ብቻ ሳይሆን የምጽዋ አየር ንብረትና ከሌላው ችግር ጋር እየተለማመደ ሄደ። እዚህ ላይ መግለጽ ያለብኝ ሌላው ነገር በምጽዋ ወደብ የሚገኘው ጠቅላላ የባህር ኃይል ሰራዊታችን ለተዋጊው ግብረ ኃይል ጦር ምግብና ውሃ ከማቅረብ የሕክምና እርዳታ ከመስጠት እንደ እግረኛ ጦር ለማዋጋት ከመሰለፉ ባሻገር ከባህር መርከቦች ላይ በተጠመዱ ከባድ መሳሪያዎች የተኩስ ድጋፍ ይሰጥና የሻቢያ ምሽግ ይደበድብ የነበረ መሆኑ ነው። ሻቢያ እንደተጠበቀው ያለውን ጦር በሙሉ ከየቦታው በማሰባሰብ ከፍ ያለ ኃይል ካካበተ በኋላ የምጽዋን ከተማ ወደቡን ለመቆጣጠር ታኅሣሥ 14 ቀን 1971 ዓ.ም አጥቢያ ሌሊት ከምሽቱ 9 ሰዓት ጀምሮ የወገንን የመከላከያ ወረዳ ለሁለት ሰዓት በከባድ መሳሪያ ተኩሶ ከደበደበ በኋላ ጎህ ሲቀድ በ11 ሰዓት ጥልቀትና ስፋት ያለው ከባድ ጥቃት ሰነዘረ። ፍልሚያው ለሌላ ሁለት ሰዓት ፀሐይ ሙቀቷን እስክትጀምር ድረስ ቆይቶ የወገንን ጦር ጀግንነት በተሞላበት ብርቱ የመከላከል ውጊያ በመዋጋት ጠላትን በመረፍረፍ ብዙ አስከፍሎ መለሰው። ጠላት አጥቂ ጦሩን ያሰለፈው በሶስት ረድፍ ጥልቀት ስለነበር የመጀመሪያው ረድፍ በወገን ጦር ተኩስ ሲረፈረፍ ሁለተኛው በመተካት ሁለተኛው ሲረክፍ ሶስተኛውን በመተካት በእልህ በመዋጋት በወገን ጦር ላይ ከፍ ያለ ጉዳት ቢያደርስም የአጥቂው የጠላት ጦር በላቀ ሁኔታ ከፍተኛ ጉዳት እየደረሰበት ስለተመለሰ ማጥቃቱን ሊቀጥል አልቻልም። በዚህ የጊዜ ክልል ውስጥ ሻቢያና ጀብሃ በህብረት ብቻ ሳይሆኑ በአንድ ዕዝ ማዕከል የሚመሩ ይመስላል። ሻቢያ በምጽዋ ከተማ ላይ የመጀመሪያውን ከባድ ጥቃት በወገን ጦር ላይ በሰነዘረበት ጊዜ ጀብሃም በደጋው ክልል ውስጥ ባሉ የውጊያ ቀጣኖች ማለትም በአስመራ በአዲ አቀይና እንዲሁም በባሪንቱ ተመሳሳይ ጥቃት ቢሰነዝሩም ውጤታቸው ከምጽዋ ጋር ተመሳሳይ ነበር። የወገን ጦር አልተበገረም። በምጽዋ ግንባር ሻቢያ በሰነዘረው ከባድና ተከታታይ ጥቃት በሶስት ረድፍ ያሰለፍነው ጦር አብዛኛው ማስቀረት በመቻላችን የወገን ጦር ክፍሎችን ሞራልን፣ የውጊያ ስሜትን በጣም ሊሻሻል አልቻለም። ከጠላት የመጀመሪያው ከባድ የማጥቃት ውጊያ ሙከራ በኋላ የተኩስ መለዋወጥ ቆሞ አንፃራዊ የእረፍት ወይም የሰላም ጊዜ በተገኘ ቁጥር የወገን ጦር መሪዎችንና የፖለቲካ ካድሬዎችን ምሽግ ማጠናከር ብቻ ሳይሆን የጦሩ ሞራልና የመዋጋት ብቃት በበለጠ መገንባት አስቻሉም። ይህ ሆኖም ሻቢያ ተስፋ ባለመቁረጥ ያለውን ኃይል እስኪሟጠት ድረስ ማለት ይቻላል በታህሳስ 19 እና በ28 1970 ዓ ም ሌሎች ሁለት ማጥቃቶችን ከሞከረና አቤታዊ ጦራችንን ክፉኛ መጥቶ ከመለሰ በኋላ በእግረኛ ጦር የሚደረግ የጨበጣ ውጊያ ለአንዴና ለመጨረሻ ጊዜ በማቆም በከባድ መሳሪያ ብቻ የመደብደብ ተግባሩን ከአንድ ዓመት በላይ ቋሚ ስራው አደረገው። በኤርትራ የኢትዮጵያ ሕዝብ ከፋሺስት ጣሊያን በኋላም ከኢምፐራሊስት ብሪታኒያ ጦር ጋር ለአንድነቱና ለነፃነቱ ያደርግ በነበረው ትግል የምጽዋ አውራጃ ሕዝብ ለአንድነት የቆመና ጸረ አንድነቶችን የታገለ በመሆኑ ገንጣዮቹ ጥላቻ ስለነበራቸው በዚህ አጋጣሚ ለመበቀል ይመስላል አዘወትረው በአዳፍኔ ተኩስ የሚደበድቡት ከተማዋንና ሰላማዊውንም ህዝብ ስለነበር ከተማ በሙሉ አፈርሰዋታል። ህዝቡንም ፈሽተዋታል። በ1970 ዓ.ም አጋማሽ ላይ ከሶቪየት ህብረት መንግስት የገዛናቸው መሳሪያዎችም ስለቀረቡልን የሻቢያ ምሽግና ከባድ መሳሪያዎችን በአጻፋው በመደብደብ በሰላማዊ ህዝብ ላይ የሚደርሰውን ጉዳት ለማቃለል እና ብሎም ለማቆም ተችሏል። ሁለተኛ ቤታዊ ነፃ አውጪ ሰራዊታችን ወደ ሰሜን ዘምቶ፣ የኤርትራን ህዝብ ከገንጣዮች ነፃ እስከሚያወጣ ድረስ ከተቀረው የኤርትራ ክልል ህዝብ በእጅጉ የተሰቃየው የምጽዋ ከተማ ነዋሪ ህዝብ ነው። ጠቅላላ የምጽዋ ከተማ ነዋሪ ህዝቡ በዚያ እጅግ ሙቃታማ ሀገር ለምግብ ማብሰያና ለመጠጥ ብቻ የሚሆን የውሃ ሬሽን ከመኖሩ ሌላ በምግብ አቅርቦትና በጤና አገልግሎት ወዘተ ልክ እንደ ሰራዊቱ የመንግስት ተረጂ ነበር። የኢትዮጵያ ህዝብ አንድነት ከገንጣዮች የትጥቅ ሴራ የኢትዮጵያ ህዝብ የሀገር ድንበር የማህበራዊ ደህንነትና አብዮቱ ከባንዳ ወረራ ለማዳን ፊልም ያቀድ ነው። የውጊያ ስትራቴጂያችን በሰሜን መከላከል፣ በምስራቅ ማጥቃት ብለን ከተስፋፋው የሶማሌ መንግስት ወረራ ሰራዊት ጋር ስንዋጋ የሀገራችን ሰሜናዊ ክልል በተለይም የኤርትራ ክፍለ ሀገር ምድር በሙሉ ማለት ይቻላል ገንጣዮች ወረው በሰሜናዊ ቤታዊ ሰራዊታችን የተከበቡትን የባሬንቱን የአደቀይ እና የአስመራን ከተሞች ሲከላከል የምጽዋ ከተማ ከሻቢያ ጋር ተካፍሎ ከአንድ ዓመት በላይ ለሆነ ጊዜ ቆየን። የተስፋፊ የሶማሌ መንግስት ወረራ ሰራዊት ለሰባት ወራት ያህል ተከላክለን በመልሶ ማጥቃት የኢትዮጵያ ምድር ያስወጣ ነው። በ197 ዓም ም በህዳር ወር ማለቂያ ላይ ነው። አንደኛ ቤታዊ የኢትዮጵያ ሰራዊት ያገኘው አንጸባራቂ ድል በማስፋፋት ወደ ሶማሌ ግዛት ጠልቆ በመግባት የሶማሌን መንግስትና ወራሪ ሰራዊቱን ይበቀላል የሚል ጥርጣሬ ስጋት ያደረባቸው የሰሜን አሜሪካ ኢምፔሪያሊስቶች መንግስት የምዕራቡ ዓለምና አረቦች ብቻ ሳይሆኑ ወዳጃችን ሶቪየት ህብረትም መንግስት ነበር። የሶቪየቶች ጥርጣሬ ስጋት ምክንያት አልባ አልነበረም። በማዕከላችን ያሉ እንደመሆናቸው መጠን የኢትዮጵያ ህዝብ የበቀል ፍላጎትን የተገነዘቡ ከመሆናቸውም ሌላ አንደኛ የቦቴ ሰራዊት አባላት ለመልሶ ማጥቃት በሚዘጋጁበት ጊዜ የኢትዮጵያ አንበሳ ወደ አርጌሳ በሚልና ሌላም ተመሳሳይ መፈክሮች ሲሉ የሚሰሙ መሆናቸው ነበር። የኢትዮጵያ ህዝብና አቤታዊ ሰራዊታችን ፍላጎት ይህን ይመስል እንጂ የአቤታዊ መንግስት አመራር አካላት ፍላጎት እና በሶማሌዎች ላይ ከተገኘው ድል ማግስት ቀጣይ በአስቸኳይ እቅድ አለም አቀፍን የቀይ መስመር ተቋም በመቀስቀስ በእኛና በሶማሌ መንግስት ማዕከሎች የምርኮኞች ልውውጥ እንዲጀመር በማድረግ በሶማሌዎች ሀገር በጨለማ ቤት የሚሰቃዩትን በባህርነ ግዞት ላይ ያሉትን ወገኖች በአስቸኳይ ወደ ሀገራቸው መመለስና በኤርትራና በኤርትራ በጃባሃ በሻቢያ ጦር ተጽዕኖ ስር ያሉትን የተከበቡ ወገኖቻችንን በአስቸኳይ ነፃ ማውጣት ነበር። የቀድሞ የኢትዮጵያ መሪ ሌትናንት ኮሎኔል መንግስቱ ኃይለማርያም ትግላችን የኢትዮጵያ ህዝብ አብዮታዊ ትግል ታሪክ ቅጽ ሁለት ላይ በምጽዋ ወደብ በኢትዮጵያ ጦርና በሻቢያ መካከል ስለነበረው የጦርነት ታሪክ የጻፉልን ይህን ይመስል ነበር።